የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ አበይት ርዕሶችን እነሆ። ህብረተሰቡ ጽንፈኝነትን በጽናት ሊያወግዘው እንደሚገባ ተገለጸም በስፋት እንቃኘዋለን። ኢትዮጵያ በቀይ ባህር ቀጠና መገኘት ለአካባቢው ሰላም ከፍተኛ ጠቀሜታ እንዳለው ተገልጿል። ይህንንም እንዳስሰዋለን። በየዓመቱ አንድ ነጥብ ሁለት ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡ ተገልጿል። ክብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው የምናልፍ ይሆናል። መልካም ቆይታ። ህብረተሰቡ ጽንፈኝነትን በጽናት ሊያወግዘው እንደሚገባ ተገልጿል። የጥፋት እጆችና መዘዞቹ በሚል መሪ መልእክት ከመንግሥት ሠራተኞች ጋር ውይይት እየተካሄደ ይገኛል። በውይይቱ መልእክት ያስተላለፉት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ውይይቱ ከቀበሌ ጀምሮ እየተካሄደ መሆኑንም ገልጸዋል። በክልሉ በሁሉም አካባቢዎች የጥፋት ቡድኑ በሕዝቡ ላይ ጉዳት በደልና ግፍ መፈጸሙን ተናግረዋል። ውይይቱ የመንግሥት ሠራተኞቹ እየተከናወነ ያለውን የጸጥታና የልማት ሥራ በተገቢው ተረድተው መንግስትን እንዲደግፉ ፋይዳው ከፍተኛ እንደሆነም ገልጸዋል። ጽንፈኛው ሕዝብን ለችግር መዳረጉን ያነሱት ኃላፊው ህብረተሰቡ ይህንን በጽናት ሊያወግዘው ይገባልም ሲሉ አሳስበዋል። የባህር ዳር ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ጊዜው ታከለ የአማራን ህዝብ ጥያቄዎች መልሳለሁ ብሎ ጫካው የገባው ኃይል ምን እየሠራ እንደሆነ ሁሉም ማኅበረሰብ ያውቀዋል ሲሉ ተናግረዋል። ውይይቱ የመንግሥት ሠራተኞች የተገኘውን አንጻራዊ ሰላም ወደ አስተማማኝ ሰላም ለመለወጥ የበኩላቸውን እንዲጫወቱ የሚያስችል ነውም ሲሉ ገልጸዋል። ኢትዮጵያ በቀይ ባሕር ቀጠና መገኘት ለአካባቢው ሰላም ከፍተኛ ጠቀሜታ እንደሚኖረው ተገለጸም። ኢትዮጵያ በቀይ ባሕር ቀጠና መገኘት ለአካባቢው ሰላም ከፍተኛ ጠቀሜታ እንደሚኖረው የቀድሞ የኢትዮጵያ ባሕር ኃይል አባል ፔቲ ኦፊሰር ወንደ ሰና ሰፋ የቀድሞ ባህር ኃይል በነበረው የሰላሳ አምስት ዓመታት ቆይታ በቀይ ባህር በኩል በኢትዮጵያ ላይ አንድም የውጭ ወራሪ ጥቃት እንዳልቃጣማ ውስተዋል። በመሆኑም ኢትዮጵያ የባህር በር ማግኘት ጉዳይ ለጸጥታና ደህንነት ወሳኝ መሆኑንም በአጽንኦት ገልጸዋል። ኢትዮጵያ ለበርካታ ዓመታት በቀይ ባህር ቀጠና በመንቀሳቀስ ሰላም ስታስከብር መቆየቷንም አስረድተዋል። ከዚህ አንጻር ኢትዮጵያ በባህር ክልሉ መገኘት ከራሷም አልፎ ለአካባቢው ሰላምና ደህንነት የሚኖረው ጥቅም የሚያጠያይቅ አለመሆኑንም ገልጸዋል። ኢትዮጵያ የባህር በር በማጣቷ የኑሮ ውድነቱን ለመቋቋም ከሌሎች ኢኮኖሚያዊና ማህበራዊ ጉዳዮች ላይ መዋል የሚችለውን ከፍተኛ ሀብት ለወደብ ክፍያ እያዋለች መሆኗንም አንስተዋል። ይህንን ከፍተኛ ወጪ ለማስቀረት ብሎም የቀጠናውን ደህንነት ጭምር ለመጠበቅ የባህር በር የማግኘት ጉዳይ ወሳኝ መሆኑንም ገልጸው በዲፕሎማሲና በሰጥቶ መቀበል መርህ መንቀሳቀስ እንደሚገባም መክረዋል። በመንግስት በኩል እየተደረገ ከሚገኘው ጥረት ባሻገር ዜጎች በሀገር ፍቅር ስሜት የባህር በር ጥያቄውን እንዲያግዙ ጥሪ አቅርበው በተለይም የወጣቶችን ግንዛቤ ማሳደግ እንደሚገባም አመላክተዋል። በተጨማሪም ኢትዮጵያ የባህር በር ማግኘቷ ከራሷ ባሻገር ለጎረቤት ሀገራት የጋራ ተጠቃሚነትን የሚያረጋግጥ መሆኑን የማስገንዘብ ስራ በስፋት መሰራት ይጠበቅበታልም ብለዋል ፔቲ ኦፊሰር ወንደ ሰና አሰፋ የቀድሞ ኢትዮጵያ ባህር ኃይልን በ1973 ዓ ም የተቀላቀሉ ሲሆን ተቋሙ እስከፈረሰበት ጊዜ ድረስ ሀገራቸውንም አገልግለዋል። በተጨማሪም በመካከለኛው ምስራቅ እና በአፍሪካ በተለያዩ ኩባንያዎች መርከበኛ በመሆንም ሰርተዋል። በየአመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸው እንደሚያጡ ተገለጸም። በዓለማችን ላይ በየአመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸው እንደሚያጡ የዓለም ጤና ድርጅት አስታወቀም። በመንገድ ትራፊክ አደጋ ከሚሞቱ ሰዎች መካከል አንድ ሶስተኛ የሚሆኑት እግረኞች እና ብስክሌተኞች መሆናቸውንም ድርጅቱ ገልጸዋል። ስምንተኛው የዓለም የመንገድ ደህንነት ሳምንት የእግረኞቹንና የብስክሌት መንገዶችን ምቹ በማድረግ የመንገድ ትራፊክ አደጋን እንቀንስ በሚል መሪ ቃል እየተካሄደ ይገኛል። የዓለም ጤና ድርጅት የመንገድ ትራፊክ አደጋዎችን ለመቀነስ አጋዥ ነው ያላቸው ምክረ ሐሳቦች ይፋ ሲያደርግ ለእግረኞችና ለብስክሌተኞች የሚሆኑ መንገዶችን መስራት ወሳኝ እንደሆነም ገልጸዋል። ጥሩ ልምዶችን በመውሰድ አሽከርካሪዎችን የፍጥነት ወሰን ህጎችን ማካለስና ተግባራዊ ማድረግ አደጋውን ለመቀነስ አጋዥ ስለመሆኑም አንስቷል። በመንገድ ዳር ለእግረኞችና ለብስክሌተኞች ምቹ መንገድ መስራት እየደረሰ ያለውን አደጋ ለመቀነስ ያግዛል ሲሉም አሳስቧል። የመንገድ ደህንነት ስታንዳርድን ተግባራዊ ማድረግ ለእግረኞችም ለአሽከርካሪዎችም የተሳለጠ እንቅስቃሴ እንዲኖር ቅድሚያ ሰጥቶ መስራት ተገቢ መሆኑንም ጠቅሷል። ለእግረኞችና ለአሽከርካሪዎችም የመንገድ ትራፊክ ደህንነት አጠቃቀም ተከታታይ ግንዛቤ ትምህርትን በመስጠት የባህሪ ለ ለውጥ እንዲመጣ መስራት ወሳኝ መሆኑንም አትቷል። የመንገድ መሰረተ ልማትና ግንባታ ወቅት የእግረኞችና የብስክሌት ተጠቃሚዎችን ከጤና ከከባቢ ጥበቃና ከትምህርት ፖሊስ ጋር ተመጋጋቢ እንዲሆን ማድረግ እንደሚገባም አሳስበዋል። ለመንገድ ትራፊክ ደህንነት ምቹ መንገዶችን በመገንባት ከተሞችን በአረንጓዴ ዛፍ እንዲሸፈኑ በማድረግ የሰዎችን ጤና ማሻሻል እንደሚቻልም ጠቁሟል። በቫቲካን ሲቲ ሲደረግ የነበረው የርዕሰ ሊቃነ ጳጳሳት ምርጫ ሲጠናቀቅ ካርዲናል ሮበርት ፍራንሲስ ፕሮቨስት 267ኛው የሮማን ካቶሊካዊት ቤተ ክርስቲያን መርሰ ሊቃነ ጳጳሳት ሆነው ተመርጠዋል። የጵጵስና ስማቸው መርሰሊቃነ ሊቃነ ጳጳሳት ሊዮ 14ተኛ ሆኗል። ታዲያ የእርሳቸው መመረጥ በቤተ ክርስቲያኗ ታሪክ የመጀመሪያ የአሜሪካ ሰው በመሆንም አዲስ ታሪክ ጽፏል። እርሰ ሊቃነ ጳጳሳት ሊዮ 14ተኛው ውልደታቸው መስከረም 14 ቀን 1955 ዓ ም በአሜሪካ ቺካጎ ኢሊኒዮስ ነው። እርሰ ሊቃነ ጳጳሳት ሊዮ ከፈረንሳይ እና ካናዳ ከሆኑ ካቶሊክ እምነት ተከታይ ቤተሰቦችም ነው የተገኙት። ታዲያኝ አባት በካቶሊካዊት ቤተ ክርስቲያን አስተምሮ ያደጉ ሲሆን በ1982 ደግሞ የመጀመሪያውን የክነት ማድረጋቸውን ከቅዱስ አውግስቲን ተቀብለዋል። በሚስዮናዊነት ወደ ፔሩ በማቅናትም በሥነ መለኮታዊ እውቀታቸው ለረዥም ዓመታት ሲያገለግሉ ቆይተዋል። እርሰሊቃነ ጳጳሳት ሊዮ 14ተኛው አሁን 267ኛው የካቶሊክ እርሰሊቃነ ጳጳሳት ሆነው ከመመረጣቸው በፊት በቤተ ክርስቲያኗ ውስጥ ብዙ ሥራዎችን የሰሩ ሲሆን በፔሩ ቺካሊዮ ኤጲስቆጶስ ሆነውም አገልግለዋል። በቆይታም ወደ ሮም የተጠሩትኛ አባት በዓለም ላይ ያሉትን የኤጲስ ቆጶሳት የመምረጥ ኃላፊነት ተሰጥቷቸውም ቆይቷል። በዚህ አገልግሎታቸውም ዓለም አቀፋዊ ክብርን አግኝተዋል። በካቶሊካዊት ቤተ ክርስቲያን ውስጥ ባላቸው የሥነ መለኮት እውቀት ብቻ ሳይሆን ስለ ማኅበራዊ ፍትሕ በሚያደርጉት ሥራና በሚስዮናዊነት ሥራቸው ምስጉን መሆናቸውም ይመሰከርላቸዋል። ርዕሰ ሊቃነ ጳጳሳት ሆነው ከተመረጡ በኋላ በቅዱስ ጴጥሮስ ባሲሊካ ባደረጉት የመጀመሪያ ንግግራቸው ሰላም ከሁላችን ጋር ይሁን በማለት መልእክታቸውን አስተላልፈዋል። ክብራትና ክብራን አብራችሁን ስለቆያችሁ እያመሰገንን ዩትዩብ ቻናላችን ሰብስክራይብ ላይክና ሼር በማድረግ የቤተሰባችን አባል ይሁኑ።